እግር ሳይኖረው የዓለማችን ፈጣኑ ሰው ነው። እጅግ በጣም የሚያስገርመው ነገርና መጨረሻው። ፈጣሪ ከብዙ ሚሊዮን ሴሎች መካከል አንዷ ሴል የሕይወት እስትንፋስ ሰጥቶ የሰው ልጅ ፈጣሪውን እንዲያመልክ መክሊቱን እንዲያገኝ ችሎታ እንዲኖረው ወደዚች ምድር ያመጣዋል። ነገር ግን አብዛኞቻችን እንዲያውም ሁላችንም የሚባል ደረጃ ፈጣሪ ወደዚች ምድር ለምን እንዳመጣን ሳናውቅ እስከ መጨረሻው ላንም መለስ እንተኛለን። ዛሬ እግር ሳይኖረው የዓለማችን ፈጣኑ ሰው ስለሆነው ዚዮን ክላርክ እናወራለን። በመጀመሪያ ግን ቪዲዮውን ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት እጠይቃለሁ። ዚዮን ክላርክ ይባላል። ይህ 27 ዓመት ወጣት ነው። ወደዚች ምድር ሲመጣ ካውዳል ሪግሬሽን ሲንድረም በሚባል በሽታ ሁለቱ እግሮቹ አብሮ ሳይኖሩ ተቀናቀለ። ይቺ ምድር አይደለም ሁለት እግሮች ሳይኖሩ ቀርቶ ሁለት እግሮች ኖሮት ለመቆም እንደ ስፋቷ ቀላል አይደለችም። ለዚህም ሰባት ቢሊዮን ሰዎች ምስክር ናቸው። ሲሆን ክላርክ ግን ይህን አላል እኔ ሁለቱም እግሮቼ ሳይኖሩ እንደ ማንኛውም ሁለት እግር ያለው ሰው የሚሠራውን ነገር በሙሉ እሠራለሁ ብሎ ተነሳ። ነገር ግን ከዚያም በላይ ሆኖ ነው የተገኘው። ይህ አሜሪካዊ መደበኛ የሰውነት ቦዲ ከተሟላለት ሰው በላይ የተለያዩ ድርጊቶች ሲያደርግ የተገኘና የተለያዩ ሪከርዶች ባለቤት ነው። ተክለ ሰውነቱን ስታዩት የዓለም አጋንን አንድ የሚክስድ ማርሻል ተወዳዳሪ የያዘውን የሰውነት ቅርጽ የያዘ ነው። የማይሰራው የስፖርት አይነት የለም። ፑሻፕ ይሰራል፣ ፑላፕ ይሰራል፣ ጎማ ይገለብጣል፣ ከባድ ዳምፔል ያነሳል፣ አረንደውም ገመድ ይወጣታል። ብቻ ምን ልበላችሁ የማይሰራው ነገር የለም። ዮንክላር ከእነዚህ ችሎቶች በተጨማሪ በጊነስ ወርልድ ሪከርድ ላይ እግር ሳይኖረው በሁለት እጆቹ ብቻ በፍጥነት በመሮጥ የዓለማችን ፈጣኑ ሰው ነው። ዚዮን ክላርክ በግል ሕይወቱ ሃይስኩል ጨርሶ ዩኒቨርሲቲ ገብቶ ተመርቋል። በሚገርም ሁኔታ አግብቶ ልጅ ወልዷል። ዚዮን ክላርክ አካል ጉዳተኛ ሆኖ መፈጠሩ ምንም ከማድረግ አላስቆመው። እንዲያውም መደበኛ ሰው ከሚያደርገው በላይ የተሻለ የሚያደርግ ጀግና ሰው ነው። በዚህም ምክንያት የፊልሞችና የዶኩመንተሪዎች ላይብራሪ የሆነው ኔትፍሊክስ አስተማሪና ሰዎችን አነቃቂ በሚሉ ዶኩመንተሪ ሰርቶ ለሕዝብ ይፋርጎለታል። እኛም ከዚዮን ክላርክ ብዙ ነገሮች እንድትማሩ ብለን ይህም ቪዲዮ ሰርተንላችኋል። በመጨረሻም እንደዚህ አይነት አስተማሪ አስገራሚና አጀብ የሚያሰኙ ነገሮችን ማግኘት ከፈለጉ ቻናላችንን ሰብስክራይብ ማድረግ እንዳይረሱ ስንል በአክብሮት እንጠይቃለን።